መጠጥ መጠጣት ምን ያህል የጡንቻ እድገትን እንደሚያመጣ በዛሬ ቪዲዮ የምንመለከት ይሆናል። ይህንን ቪዲዮ እንግዲህ ይዤላችሁ ስቀርብ ሁልጊዜ እንደምላችሁ ከእናንተ የሚጠበቁ በጣም ቀላል ስቴፖች አሉ። የመጀመሪያው ቪዲዮን ላይክ አድርጋችሁ እንድትጀምሩ ነው። ቤተኛ ካልሆናችሁ ሰብስክራይብ በማድረግ ኮሜንት በመስጠት ይህንን የስፖርት ማህበረሰብ እንድትቀላቀሉ በትህትና ጠይቃችኋለሁ። ለማንኛውም እንግዲህ መጠጥ እንዴት አድርጎ ነው የጡንቻ ግንባታን ከፍ የሚያደርግ የሚለውን ለመመልከት እንሞክር። እንግዲህ ብዙዎች በተለያየ ጊዜ ከሚጠይቋቸው ጥያቄዎች አንዱ ጂም ውስጥ ገብቼ እየሰራው እየለፋው መጠጥ በጠቀም ምን ችግር አለው ብለው ይጠይቃሉ። ስለዚህ ዛሬ እንግዲህ እንዴት ነው የጡንቻ እድገት ላይ ተጽዕኖ ሊያመጣ የሚችለው የሚለውን ለማስመልከት እሞክራለሁ። በነገራችን ላይ የጡንቻ ግንባታ ያን ያህል የማያሳስባችሁ ነገር ግን ዝም ብላችሁ ሰርታችሁ ወጥታችሁ የምትገቡ አይነት ሰዎች ከሆናችሁ ይሄ ቪዲዮ ምንም ላይ ያረግላችሁ ይችላል ግን ሲሪየስ ሆናችሁ የጂም ውስጥ ልፋታችሁ መሬት ጠብ እንዳይል መስራት የምትፈልጉ ከሆነ እና ማወቅ የምትፈልጉ ከሆነ ጡንቻችሁን ደግሞ ቶሎ መገንባት የምትፈልጉ ሰዎች ካላችሁ ቦርጫችሁ እንዳይሰፋ እንዳይስፋፋ ማድረግ የምትፈልጉ ሰዎች ካላችሁ ግን ይሄ ቪዲዮ በጣም ይጠቅማችኋል። የመጀመሪያው ነገር እንግዲህ አልኮል ሰውነታችን ላይ የሚያመጣው ነገር አለ። የመጀመሪያው እንግዲህ ኤምፒኤስን መቀነስ ነው። ይሄ ምን ማለት ነው? መስል ፕሮቲን ሲንተሲስ ወይም የጡንቻ የፕሮቲን ግንባታን በከፍተኛ ሁኔታ እንዲቀንስ ያደርገዋል። ወይም ደግሞ ሰውነታችን ውስጥ ጡንቻችን ውስጥ ፕሮቲን እንዳይሰራ እንዲሰባበር ያደርገዋል። ይሄ ደግሞ በረጅም ጊዜ እንግዲህ ምን ያመጣል ማለት ነው? የጡንቻ አለማደግን ወይም ደግሞ የጡንቻ እድገት መቆመን ያመጣል። የሚገርማችሁ ነገር አንድ ሰው በኪሎግራሙ በዜሮ ነጥብ አምስት ግራም ወይም በአንድ ግራም አባስቶት ያንን መጠን ያክል እንኳን ቢጠቀም በጣም ትንሽ መጠን ነው። ይህንን እንኳን ቢጠቀም ምን ያደርጋል መሰላችሁ ሰላሳ ሰባት ፐርሰንት የጡንቻ እድገቱን ወይም ደግሞ ጡንቻው ላይ የሚኖረውን የፕሮቲን የመሰራት መጠን እንዲቀንስ ያደርገዋል። ስለዚህ አልኮልን መጠቀም በተለይ ደግሞ ከትሬኒንግ በኋላ መጠቀም በከፍተኛ ሁኔታ የመስል ፕሮቲን ሲንተሲስ አፈር እንዲበላ ያደርገዋል። ለምሳሌ ሰዎች ትሬኒንግ ካረጉ በኋላ ሲወጡ ምንድን ነው የምንላቸው? ጥሩ የሆነ የፕሮቲን ሶርስ እንዲጠቀሙ አይደለ ለምን ፈጣን ለሆነ ለጡንቻ ፕሮቲን ግንባታ በተቃራኒው ደግሞ መጠጥ የሚጠቀሙ ከሆነ ለምሳሌ አንዳንድ ጊዜ ወርክአውት አድርገው ምናምን ፈታ እያሉ ጥሬ ስጋ እየበሉ በዛው አልኮል የሚጠቀሙ ከሆነ ደግሞ አንደኛው ችግሩ ምንድን ነው በሰላሳ ሰባት ፐርሰንት የጡንቻ እድገታቸውን በከፍተኛ ሁኔታ ይቀንስባቸዋል ከዛ በላይ የሚጠጡ ከሆነ ደግሞ ለውጡን አስቡት ስለዚህ የመጀመሪያው ጉዳት ወይም ደግሞ ኢፌክት ይሄ ነው ሁለተኛው እንቅልፍን በማዛባት ነው። እንቅልፍ እንግዲህ ለጡንቻ እድገት ምን ያህል ጠቃሚ እንደሆነ ከዚህ በፊት ሰርቼላችኋለሁ። ምናልባት ያላያችሁት ካላችሁ ከዚህ በፊት የነበረው ልክ ከዚህ በፊት የተለቀቀውን ቪዲዮ ብትመለከቱ የእድገት ሆርሞንን እንዲቀንስ ከሚያደርጉ ነገሮች አንዱ ምንድን ነው ብለናል፣ የእንቅልፍ በበቂ ሁኔታ አለመተኛት ነው። ኢቭን ስለ አልኮልም አንስተናል፣ ግን እንቅልፍን በበቂ ሁኔታ አለመተኛት ነው። እንግዲህ አንድ ሰው አልኮል በሚጠቀምበት ጊዜ የእንቅልፍ መጠኑ ይዛባል፣ እንቅልፉ ይረበሻል። ይሄ ማለት ምንድን ነው? በጥሩ ሁኔታ ግሮዝ ሆርሞንን እንዳያመነጭ ያደርጓል። ከስድስቱ የእድገት ሆርሞን ከሚመረተባቸው ሰዓቶች አንደኛው በእንቅልፍ ሰዓት የሚመረተው በጣም ከፍተኛ ነው ብለናል። ይህንን ሰውየው አጣ ማለት ደግሞ በከፍተኛ ሁኔታ የጡንቻ እድገቱ እንዲጎዳ ያደርግበታል። አሸ ምንድን ነው መጠጥ እንዴት ለጡንቻ እድገት እንደሚጠቅም ልንገራችሁ ብለ ትሰክሰናለ እንዳትሉ ያው ቪዲዮውን እንድትመለከቱት ነው እንጂ ከመጠጥ ምንም አይነት ትርፍ የምታገኙት ነገር የለም ማለት ነው። በሶስተኛ ደረጃ እና በጣም በከፍተኛ ሁኔታ መጠጥ ከሚተችበት ነገር አንዱ ምንድን ነው? ከፍተኛ የሆነ የኮርቴዞል ክምችት በሰውነታችን ውስጥ እንዲመጣ ያደርጋል። ኮርቴዞል እንግዲህ ከአድሬናሊን ግላንድ የሚመነጭ ስትረስ ሆርሞን ነው፣ የጭንቀት ሆርሞን ነው ብለናል። አንድ ሰው እንግዲህ የኮርቴዞል ምርቱ ከፍ ሲል፣ በተቃራኒው ደግሞ የወንድነት ምርቱ ወይም ደግሞ የቴስቴስትሮን ምርቱ ደግሞ ምን ይላል? ዝቅ ይላል። ስለዚህ የዚህ ዝቅ ማለት ደግሞ ጡንቻን በከፍተኛ ሁኔታ እንዳያዳብር ጡንቻውን እንዳይሰራ ያደርገዋል። ይሄ ማለት በተዘዋዋሪ መንገድ እንግዲህ የጡንቻ ፕሮቲንን የመገንባት ጡንቻችን እንዲያድግ ማድረግ በአጠቃላይ የጡንቻ እድገትን አፈርድሜ የሚያበላ ነው ማለት ነው። ምክንያቱም ቴስቴስትሮናችሁ የሚቀንስ ከሆነ ፋት ፐርሰንቴጃችሁ ከፍ የሚል ከሆነ ምንም ትርጉም የለውም። ሌላው እንግዲህ የምናገኘው ምንድን ነው? አንድ ሰው አልኮል በሚጠቀምበት ጊዜ በብዛት ጊዜ ኢምፒቲ ካሎሪን ለሰውነቱ ያመጣል። ይሄ ማለት ምን መሰላችሁ? የኒውትሪሽናል ቫልዩ የሌለው ለምሳሌ ፕሮቲን የማይሰጣችሁ ወይም ቫይታሚን የማይሰጣችሁ ነገር ግን ከፍተኛ የሆነ ካሎሪን ወደ ሰውነታችሁ የሚከት ባዶ የሆነ ሰብስታንስ ነው። ይሄ ማለት እንግዲህ ምንም ኒውትሪሽናል ቫልዩ ከሌለው የገባው ካሎሪ እንደ ፒውር ኢነርጂ ይቆጠራል። ስለዚህ ፒውር ኢነርጂ ከሆነ ደግሞ ስቶር ይደረጋል። በምን መልክ ነው ስቶር የሚደረገው ካላችሁ በፋት መልክ ስቶር ይደረጋል፣ ወይም በስብ መልክ ስለዚህ በስም መልክ የሚከማች ከሆነ ከጊዜ ወደ ጊዜ ከጊዜ ወደ ጊዜ ሆዳችን እየጨመረ እየጨመረ ይመጣል። ምክንያቱም ሁል ጊዜ እንደምላችሁ ሰውነታችን ስብን ከሚያከማችባቸው እና የተመቹ ከሚባሉ የሰውነታችን ቦታዎች አንዱ ሆዳችን ነው። ስለዚህ ድራፍት የሚጠጣ ሰው፣ ቢራ የሚያበዛ ሰው ሆዱ አካባቢ ከፍተኛ የሆነ ስብን ማከማቸት ይጀምራል ማለት ነው። ይሄ ደግሞ በተቃራኒው የጡንቻ እድገቱን ገደል ይከትበታል ማለት ነው። የመጨረሻው እንግዲህ ፐርፎርማንስን ወይም ኤክሰርሳይስን የመተግበር አቅምንና ጥንካሬን ያዳክማል። እንግዲህ ለእናንተ ልነግራችሁ አልችልም አለ የመጠጥ የሚጠጣ ሰውና የማይጠጣ ሰው የሚኖረው ጥንካሬ እኩል አይደለም፣ በጣም ከፍተኛ ልዩነት አለው። ስለዚህ ያ እንዳይሆን መጠጥን ማቆም እጅግ በጣም አስፈላጊ ነው። ደካማ መሆናችሁ፣ ጠንካራ አለመሆናችሁ፣ ፐርፎርማንሳችሁ መውረዱ ደግሞ ምን ያመጣል በቀላሉ ለጉዳት እንድትጋለጡ ያደርጋል። ስለዚህ ሰውነታችሁ ኢዝሊ በሆነ ወይም ደግሞ ምንም ባልተጨናነቀበት ኮንዲሽን ውስጥ በቀላሉ ጉዳት እንዲያጋጥመው ያደርጋል ማለት ነው። ስለዚህ ታዲያ መጠጥ ፈጽሞ አንጠጣ ማለት ነው? ያ በእናንተ ላይ ይወሰናል። ነገር ግን የምትጠቀሙም ከሆነ ቢያንስ ለሪክሬሽን ፐርፐዝ ወይም ደግሞ አልፎ አልፎ ለመዝናናት፣ ለምሳሌ ሰርግ ስንሄድ ሊሆን ይችላል፣ ከጓደኞቻችን ጋር ቺል ማድረግ ሊሆን ይችላል፣ በዓል ላይ ሊሆን ይችላል። በእነዚህ ጊዜያቶች ውስጥ አልፎ አልፎ መጠቀም ሁላችንም ልናደርገው የምንችለው ሁኔታ ነው። ነገር ግን በቋሚነት ቀን በቀን መጠቀም፣ በሁለት ቀን አንዴ፣ በሳምንት አንዴ እያልን ከፍ ያለ መጠኖችን የምንጠቀም ከሆነ ግን ዞሮ ዞሮ ሰውነታችንን ቶክሲኬት ማድረግ ብዙ ሆርሞናሎች ኢምባላንስ እንዲሆኑ ወይም ደግሞ እንዲዛቡ ማድረግ ስለሆነ እባካችሁ የአልኮል መጠናችሁን በጣም መጠንቀቅ ያስፈልጋል። ምክንያቱም ይሄ ነገር በብዛት የሚዘወተረው ወንዶች ጋር ስለሆነ ልክ እንደ ኖርማል መዝናኛ ነው፣ በጣም እየተዘወተረ ይገኛል። ሰዎች ቀን ጂም ይለፋሉ፣ ወየሆነ ነገር ያደርጋሉ። ከዛ ወደ ምን ይሄዳሉ? ወደ ግሮሰሪዎች በመሄድ ሰዎች መጠጥን መጠቀም ያበዛሉ። ይሄ በጣም የተሳሳተ ነው። ስለዚህ አንድ ሰው ሙሉ ለሙሉ መጠቀም የሚፈልግ ከሆነ በተለይ ደግሞ ሙሉ ለሙሉ ፎከሱ ጡንቻን መገንባት ሰውነቱን ማስተካከል እና የፊትነስ ስትሬንግዙን ከፍ ማድረግ የሚፈልግ ከሆነ የአልኮል አጠቃቀሙን በጥንቃቄ ማየት ይኖርበታል። በነገራችን ላይ አልኮል ብቻ አይደለም ኢፌክት ያለው ለምሳሌ ምናልባት የሆነ ቀን እንመጣበታለን። ሲጋራ ከፍተኛ ኢፌክት አለው። ኒኮቲና ማይዱ በጣም ሰውነታችን ዊክ እንዲሆን በተለይ የልብና የሳምባ በጥምረት የሚሰሩት ስንስራ እንዲዛባ በማድረግ ትንፋሽ እንዳይኖረን በማድረግ አቅማችንን ይመጣል። ጫት ልክ እንደዛው በጣም ልፍስፍስ ያደርጋል። በዋነኝነት ደግሞ ቴስቴስትሮንን በጣም ታች ነው የሚገለው። ምክንያቱም የምታውቁት ነው አለ ስንፈተ ወሲብ ከሚያመጡ ነገሮች አንደኛው ጫት መን መጠቀም ነው። ስለዚህ እነዚህ ነገሮች ማስወገድ ይኖርባቸዋል። በአጠቃላይ ሄልዚ ላይፍ ስታይል እንዲኖረው አንድ ሰው በተቻለ መጠን ከሱሶች መራቅ ይኖርበታል። ሱሱን በተለይ ስፖርት ላይ ማድረግ ጥሩ የሆነ ምግብ መመገብ ላይ ማድረግ የተሻለ ነው። ለዛ ነው አብዛኞቹ ስፖርተኞች እንግዲህ ከመጠጥ የሚቆጠቡት ከለስላሳ መጠጦችም የሚቆጠቡት። ስለዚህ በአጠቃላይ ይህንን ነገር ተግባራዊ ብታደርጉ በሰውነታችሁ ውስጥ የሚመጣውን እያንዳንዷን ስህተት፣ እያንዳንዷን ክፍተት ለመድፈን ትችላላችሁ ማለት ነው። እንደተለመደው እንግዲህ እስከዚህ ሰዓት የቆያችሁ ካላችሁ ቤታችንን ላይክ ፎሎ ማድረግ እንዳትረሱ። ይሄን የምላችሁ እንግዲህ ምንድን ነው በመሃል እንግዲህ የሚዘሉ ሰዎች ካሉ አንድ ቀን ደግሞ ቤስት የሆነ ፕሮግራም በቴሌግራም ምልክላችሁ ይሆናል። እስከ መጨረሻው ግን ሁሉም ቪዲዮ ላይ መቆየት ይኖርባችኋል። ስላዳመጣችሁኝ፣ ስለተከታተላችሁኝ ከልብ ከልብ ከልብ አድርጌ አመሰግናችኋለሁ። ምስጋና ይድረስልኝ የእኔ ቤተሰቦች፣ የምሬን ነው ምላችሁ ትለዩብኛላችሁ። ይሄንን ምለው በልበሙሉነት ነው። ምክንያቱም ብዙ ፊትነስ ላይ የሚለፉ በተሻለ አክሰሰሪ፣ በተሻለ ስቱዲዮ፣ በተሻለ ኳሊቲ የሚሰሩ አሉ። ነገር ግን ደግሞ እናንተ የእኛን ቤት መርጣችሁ እስካሁን ድረስ 62 ሺህ በላይ ሰብስክራይበር አድርሳችሁታል። መቶ ሺህ በቅርቡ እንገባለን። ይመቻችሁ።